ሰላሙ አለይኩም ወራህመቱላ ወበረካቱ ቤተሰብ እንዴት ናችሁ? ሰላም ናችሁ? የደህና ናችሁ? የዳናኛ አልሐምዱሊላ እንግዲህ እዛ መስኮት ስር ቁጭ እያልኩ ሁሌ በርሽን ትወጇዋለሽ መስኮትሽን ትወል ትሉኛላችሁ ነበርና እስኪ ዛሬ ቀይር አድርጌ፣ ያው እንግዲህ እናንተንም ከድብር ትላወጣችሁ ብዬ ነው ላችኋለሁኝ። ታውቃላችሁ እንግዲህ ቤተሰብ ጋር ሄጃለሁ እኛው እድናስ መልክቶ ማለት ነው አልহামዱሊላህ ሙንገሩ ቢያደክመኝም እዚህ እዚ ከመጣ በኋላ ሳርፈ ምናምን ደስ ብሎኛል ማለት ነው እናቴ ጋር ፈታ ያልነ ነው ወንድሞቼም አሉ ምናምን አልሀምዱሊላ ሹክሪ ይገባ አለኝ ያው ምንድነው የሚባለው ከ ከምን በኋላ ነው ምቾታ፣ አለ ብለዋል። እና ከድካም በኋላ ምቾት አለ አይደል? የሚባለው እሱ ነገር ነው። በቃ አልሀምዱሊላህ አላችኋለሁኝ። ያው መንገዱ ግን እንዴት እንዳስጠላኝ እንዴት እንደደከመ እኔ ራሱ ተገፍቼ ነው የመጣሁት። ተቀበሉ ልጅ መያዝ እንኳን ይባለን ነው ስላችሁ፣ ከቤት በእግርም ስለማልንቀሳቀስ ያው ከቤት ስለማልወጣ በጣም ነው የደከመኝ ማለት ነው። እና እንደዛ ነው ላችኋለሁኝ። አሁን ግን አልሀምዱሊላህ አርፌ ምናምን ከታያልን ነው ማለት ነው። አልሀምዱሊላ ቢግን ዳመና ነውና ብዙ አልታየም። አሁን እርሻ ላርሶ ወጥች ነው፣ እርሻ ላርሶ ወጥች ነው ናቸዋለሁ። ያው እንግዲህ አብዝ አብረ ረብሽሚላ አብረን እርሻ እናርሳለን። እንደገና ደግሞ ባሌም አለና እስቲ እንግዲህ ልፈት ነው ነው እኛን በዶሮ ይፈትኑን ይልስ እነሱስ ማረስ ይችላል አይችልም ሊታይ ነው። ይታይ ይሆናችኋል ወይ እንግዲህ አብረን የምናያ ይሆናል። እንግዲህ ዛሬ ወይ መውደቅ ወይ መነሳት አለበት ማለት ነው። አብራችሁን ትቆያላችሁ ማለት ነው። በነገራችሁ ላይ በሬው ክፉ ሆኖባችሁ ማለት ነው። በስንት ሰው ነው የሚጠመደው? እንግዲህ ሀገራችሁ እርሻ ምናምን ያማራችሁም ፈታ በሉ ማለት ነው። እዩአቸውም አላሳያችሁ፣ የበር በሬ ለመጥመድ ስንት ሰው እንደተሰበሰበ አንደኛው በሬ ክፉ ነው

በጣም ያስቸግር ነበር። የሆነ ቦራ በሬ ነበር እና እንዲህ በሬ በተሸጠ አሳምሬ ነበር የምጠብቀው ሁላ ነበር ማለት ነው። እና አሁን ደግሞ በእነሱ እድሜ እንዲህ አይነት ገብቶባቸዋል ማለት ነው። ያው በልመና ነው የሚጠመደው ላቸዋለሁ። እስኪ እንግዲህ ሀገራችን ገና ዝናብ ጥሎ ነው እያረሱ ያሉት፣ እና በጣም ድርቅ ነው የከረሙ እንዳሳየኋችሁ፣ ባህር ዛፉ ምን አልደረቀ የለም ሳርማ ከብቱ ምናምን ሁሉ በርካሽ እየሸጡ ወላሂ አላዋጣ ሲል ማለት ነው። ማለት የሚበሉ ካለለ ከባድ ነው። ውሃም ችግር ነው፣ ቀለቡም ችግር ነው። ከብት ያስቸግራል በዚህ ሰዓት። እና ያው አሁን ግን ሲጥልላቸው እርሻም እያረሱ ነው እየዘራሩ። በእርግጥ ወቅቱ ሄዶበታል እንደኔ። ያው ግን ባለው አየር ለከብት ቢሆን ራሱ ቀላል ነገር ወይኔ ጉዲ። አይ እንኳን ራስ ወደ ሲታረስ ታየሁ ቆየ ብላችሁ ታምናላችሁ። ከመጣሁኝ ግን እንጃ ደስ ይለኝ ነበር። በእርግጥ ድሮ ለገበሬ ምሳ ምናምን ይዘን እንሄድ ነበር። ሄደ ይዛችሁ ታችሁ አታውቁም? አላ ገበሬ ምሳ ይዘን እንሄዳለን። በአማና ነው የምናደርሰው። በነገራችን ላይ ገበሬ ምሳ ማለት ነው። ሲተርፍ ግን እንበላለን። እንደዛ ነበር። እኔ ልጅሽ ድሮ ገበሬ ነበር። አሁን እንኳ ወንድሞቼ ደርሰዋል።

ንሽኖ ጀማሬ የሚባለው ድሮ ንሽኖ አይደለም። የሚለውን አፈሩን አንስታችሁ ጨበጥ ታደርጋላችሁ። ቆይ እስኪ ያያችዋለሁ እርቀት ነው ለካ የቀረጽኩት ጋ ገና እየተፈታ እስቲ እንግዲህ የረሳችሁትን እያሳዩኋችሁ ማለት ነው።

ፈረስ ነው የሚታረስ። አላየህም? እነ ዑመሬ ሲያርሱ። አዎ፣ የዛ ጊዜ ህርነ ጊዜ እኛ ገሩቃ ነው ጎበዝ፣ ፈረስ የሚያገለግለው እኛ እህል ነው የምንወቃበት። እነሱ ደግሞ እናምዛ ሀገር በፈረስ ይታረስ። ኧረ ዝም በል፣ እናንተ ሀገር ያርሳሉ። አንተ እርሰ። በተቀሪ ያው እንዲያገሩ ባል ነው አንተም ታለህ ታርሳለህ። ወግ ሊሸውዲ

ወላ ቤተሰብ የኔ ይመስላል ፈሉ ገና ወላ አጠገብም እኛ ሀገር ያአላ ድርቅማ ከፍቷል። ያ ረቤ ኸይር ኢንሻአላ። እንግዲህ ቤተሰብ ዛሬ ያው የዛሬ ውሏችን ይሄን እንመስላለን። አያምርም ወላ ሀገሩ? አሁንስ ያን ሳሩ ስላላጨለ ምናምን አፈር ነው የመሰለው። በቃ ያን አቧራ ነው በልረስ። እንግዲህ በርታ። አቧራ ነው ብዙ፣ ደስ አይልም። ብቻ የተወለዳችሁበት በቃ ሰው ቆላ ዙር ልምባ ከታያችሁ ማለት ነው። ያ አሁን ዝናቢቱ ጠብ ስትል ሰው እያረሰ ነው ማለት ነው እና በቃ እንዲፈታ እያልን ነው። ሰላዋተኝታለ አማሚ አስኳት ማለት ነው። እንግዲህ እያረስን ነው ነው፣ እርሻ ለእንግዲህ ቆይ አት ብለን ደግሞ አገልግል እናመጣለን እላችኋለሁኝ። እና የዛሬው ውሏችን እና የዛሬው በቃ ይሄን ይመስላል እላችኋለሁኝ በተረፈ አብሽሩ፣ እህ የማያ አንተ ነው አላሁ አክበር የገበሬው ነው ልበላቸው። ምን ታዲያ የገበሬው ልጅ አይደለም ሁላችንም? እና እንደዛ ነው እላችኋለሁ ቤተሰብ። በተረፈ እንግዲህ ሀገሬን እያየን ነው እላችኋለሁ። እኛ ሀገራችን አየር እየወሰድን ነው። ያደግንበትን ያደጋችሁበት ምንም ቢሆን ደስ ይላል እና ፈታ እያልን ነው እላችኋለሁ። በተረፈ እንግዲህ አብሽሩ፣ ሌላም አዲስ ነገር ምናምን ካለ አብረን ፈታ እንላለን። እንግዲህ እላችኋለሁኝ በያላችሁበት ሰላም ሁሉም። በሌላ ቪዲዮ እስከምንመጣ ወሰላሙ አሌይኩም ወረህመቱላ በረካቱ ቤተሰብ።